ምንድን ነው ይሄ ነገር ያላችሁ እንደሆነ፣ የ21 ዓመት ወጣት የአራት ወር ጽንስ በሆዶ አለ። ጽንሱ በሕይወት የለም። የደም ካንሰር ይዟት እንዳይወጣ ደም ይፈሳታል፣ ትሞታለች። ኬሞ የጨረር ህክምና እንዳይደረግ አችልም። መልክተኛው አለ እየተባለው መግባት ይችላል። ስለዚህ እቺ እህታችን አራት ቀን ነው የቀራት። ዛሬ እንደውም ብሶባት አድሯል። ትናንት ለመሰብሰብ ሞክሬ ነበር። ዛሬ እግዚአብሔር ይስጠው ከፍ አድርገው ልጆችን ያሳድግለት። ማስተር አብነት ከጎኔ መጥቶ ቆሟል። በኪ ከቢራ መጥቷል። እንደገና ተሙ ደግሞ የምታውቁት በጣም የምንወደው ወንድማችን ነው። የወቁች ብሏል። እዚህ ሌሎችም ብዙ በሶሻል ሚዲያ የምትታወቁ ሰዎች መምጣት ትችላላችሁ። መጣችሁ። ፖለቲካ ሌላ ነው፣ ሌላ ሌላ ነው። ሰብአዊነት ባህር አያግደውም። ዘረኝነት እንዲወድም ነው። ባይዞኛ ምንሰራው እኛ ለተጎዳ ህዝብ ብቻ ነው የቆምነው፣ እንጂ አንዱ በልጦ አንዱ እንዲገዛም አንፈልግም። አንዱ እየተራባ አንዱ እንዲቀጥል አያስፈልግም። ኢትዮጵያዊነን እስኪ በኢትዮጵያዊነታችን ካላችሁ የሃይማኖት ሰውነን የምትሉ በሙሉ ዛሬ በእርግጠኝነት ቸርች ነው፣ ፕሮቴስታንቱም ኦርቶዶክሱም ሌላውም ቸርች እንደሆነ ይገባል። አሁን ግን መውጫችሁ እየደረሰ ነው። ስለዚህ ትንሽ ሰዓት እንቆያለን። የቸርች ሰዎች መልካም ስራ የሚሰሩም ይፈልጓሉ። እነሱን ደግሞ አምጡልን፣ ቲክታክ ተጠቃሚዎችን ለባካችሁ ሼር አርጉልን። ቀጥሉ ቤክ ይቀጥል። አንድ ስቲ የኔ ፋሚሊዎች ከታች ሆናችሁ ነው የምትጽፉት። ምንድነው የምትፈልጉት? ስ የሆነ ከታች የምትፈልጉ ነገር አለ መሰለኝ። እና እስቲ ካላችሁ እዚህ ጋ ምናልባት አለን ወይ ብላችሁ የምትጽፉ አለን ወይ ብላችሁ የምትጽፉ ከሆነ ችግር የለውም። እኔ እንትን አድርጋለው እናንተ የምትፈልጉትን ነገር አስተካክልላችኋለሁ ግን አሁን ለጊዜ ሁላችሁም ጊፍት ለሂዱ ካላችሁ አለን ብላችሁ ጻፉ። አለም ብላችሁ እስቲ ደቡብ አፍሪካ ላይ ያላችሁት እዚህ ያላችሁ ሰዎች አለም ብላችሁ በመጻፍ ብቻ ችግር የለውም። አብረን እንተጋገዝ። እኛም ከጎኗቸው ለመሆን ፈልገናል። ከጎኗ ልንሆን ፈልገናል። ማገዝ ፈልገናል የምትሉ ሰዎች አሳውቁኝና እናደርጋለን። እሺ፣ ምንም ችግር የለውም። እኔ እዚህ ጋ ያለውን ነገር አሳይቼ አለን። እሺ ኛ አለ ይባላል። ኪ መልክተኛው የሚባል ወጣት አለ ይባላል። መግባት ይችላል ካለ ያው ማንም መግባት ይችላል። አስገቡ አድሚን ያላችሁ ሰዎች ካላችሁ አስገቡና ምንድን ነው የምትፈልጉት? ልጆች እዚህ ሀገር ላይ የሆነ የሚጠቀሙት አካውንት አለ። እሱን አካውንት ፈልጎ ነው መሰለኝ እና እኔ በራሴ የራሴንም ተባብሬ እንዲያስገቡ አደርጋለሁ። ሽም ከዛ ምናምን የምትፈልጉ ነገር ካለ ችግር የለውም እሺ እናንተ በኢትዮጵያ አካውንት መላክ ማችሉ ሰዎች ብቻ ሱቅ ውስጥ ያላችሁት እሺ፣ አላችሁ አላችሁ ወይ? ከሌላችሁ ሂዱ አሁን። እሺ፣ ግፍት ላይ ሂዱት። ግፍት ላይ ግፍት ላይ በደንብ አርጋችሁ ግፍት ላይ ስሩ፣ ግፍት ላይ ስሩ በደንብ አርጋችሁ። ሾፕ ቱ ሾፕ። እሺ፣ ማን ነው ሌላስ? ግፍት ላይ ላይ ሂዱ አ እሺ፣ ግፍት ላይ ግፍት ላይ ካሻፕም እየጠየቁ ነው ኮሜንት ላይ። ከዛን ጋር አካውንት ነበር። ካሻፕ የለም፣ ካሻፕ የለም። በዚሁ በንግድ ባንክ እኮ ማስገባት ይችላሉ። እንደዘው ሰው ልብ ካለ እንግዲህ እንማም ያለክሳል እና ምንድነው አይን ያለክሳል። እስኪ የምትረዱ ከሆነ ባንክ ቁጥር አላችሁ። ከፍ ያለ ገንዘብ ግን የምትሰጡ ከሆነ የእኛን ካሻፕ መስጠት እንችላለን። እኔም በሌላ ሰው ካሻፕ ነው የምጠቀም። የምታውቁት ነው፣ የኔን አሳግደዋል። ሌላ ሰው ሰጥቶ ነው የምጠቀሙበት። እንደዚሁ ይነ ፐርፐዝ ነው የምንጠቀምበት። ስለዚህ ጠቀም ያለ ገንዘብ እንሰጣለን ያላችሁ አንድ ሺ ምናምን ሁለት ሺ ዶላር የምትሰጡ ካላችሁ እኔ ታክሱን እከፍላለው። ለአይሬስ ረዳት አለው ማለት ነው፣ እኔ ዘርዝሬ እልካለው ማለት ነው። ስለዚህ ካሻፕ ጠቀም ያለ ገንዘብ እሰጣለሁ የሚል ሰው ካለ ካሻፑን እዚህ ጋ ግልጽ አደርጋለሁ ወይም ፖስት አደርጋለሁ። ካሻፕ በካሻፕ የሚመቻች ሰዎች ካላችሁ አስር ቁጥር አሳዩ። በዛ ያለ ሰው ካለ መሰብሰብ እንችላለን። በካሻፕ የቻላችሁትን የቻላችሁትን ብቻ እያደረጋችሁ ይንሄድ። እሺ የኢትዮጵያ አካውንት አለ። እዚህ ሀገር ያላችሁ ሰዎች የኢትዮጵያ አካውንት አለ፣ ችግር የለውም። የኢትዮጵያ አካውንት ላይ አስገቡ። በኢትዮጵያ አካውንት ላይ ቃልም ገብታችሁም ቢሆን ነገም አስገቡ ችግር የለም። እሺ ሁላችሁም የኢትዮጵያ አካውንት አለ የኢትዮጵያ ንግድ ባንክ አካውንት በራሷ የተከፈተ አለ። ቶሎ ቶሎ በሉና የቻላችሁትን ነገር አድርጉ። ግን አሁን ጊፍት ላይ ሂዱበት፣ ጊፍት ላይ ሂዱበት። እዚህ ያለ ነው አምስት ሺ አንድ መቶ ሰዎች ነን አለ ጊፍቱ ያለው ስንት ነው? ሁለት መቶ ሰላሳ ሺ ራሱ አልሞላንም። ለምንድን ነው ይሄን አለ ነው እንደኛ፣ ይሄን አለ ነው እንደ እኔ። አሁን ወርጄ ጌም ጨዋታ ያለው ቢባል ኮ ብዙ ነገር ነው የሚሰጡኝ አቃለሁ ያ ለምን ስለሚቀጣ፣ በርበሬም እየጠጣን ምንም ብና እያደረግን ግፍት ጊፍት ትሰጡናላችሁ። ግን እዚህ ጋር ህይወት ለማዳን ነው። ህይወት ለሚያጠፋ ቲቪ ለሚሰብርም ትሰጡናላችሁ። ሰው እዚህ ጋር ያለው ሰው ግን እየታማ እዚህ ጋር እየሞተች ነው ያለችሁ። እባካችሁ ያላችሁትን ነገር ኦዳ ኦዳ። እናመሰግናለን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ሰው ያለውን ቲቪ እየሰበረ ያለውን ነገር እያደረገ የሆነ ነገር ሲያደርግም ግብት ትሰጣላችሁ፣ ግን እዚህ ጋር ታሞ ለሚሞሶ ነው መስጣት አለባችሁ። ያ ሁሉም የቅንጦት ነው። እኔም የሚጮታለሁ አትስጡኝ፣ አይደለም ግን፣ እዚህ ጋር እየሞተች ያለችው እይታችን ነች። ፕሊዝ ሁላችሁም ሰፖርት አድርጎ ሁላችንም ቢያንስ ሚሳ ከምንበላ እራት ቁርስ ከምንበላ አንድ ጊዜ ሰዓታችንም ላለመግደል እኛ ብቻ አይደለም የታወቅን ሰዎች ብዙ ልጆች የሚታወቁ አሉ። ማስተር ብቻ አይደለም፣ እኔ ያደለው ማንተ ብቻ አይደለም፣ ተሙ ብቻ አይደለም። እስካሁን ማስተር አብነት ጥሪ እንዲያረግልን የምንጠይቀው መማር ቤታዮ፣ ሀቢባ፣ ይሄ ጌመሮች በሙሉ በሙሉ ታዋቂ ቲክታክ ላይ ያሉ ሰዎችን እስኪ ጥሪ ያቅርቡና እንያቸው። ካልመጡ እነዚህ ሰዎች እውነትም ሌቦች ናቸው ማለት ነው። ስለዚህ ጥሪ እናደርጋለን። ከመማር ጀምሮ መጣ ዚጋ ታይታ ኮምፕሌን ቀርቦባታል፣ አባረናለች ብለዋል። እንግዲህ የጎንደር ሰው ናት። ጎንደሬዎች አባረረችን እያሉ ነው። እነቤታ የሚባሉ እንግዲህ የጎንደር ፋኖ ጀግኖችን ይዘው የሚዞሩ ሴቶች እስኪ እንግዲህ ጎንደሬነ ሲሉ ሰምቻለሁ። እነዚህ ጎንደሬዎች ግን እስካሁን ትናንትም አልመጡም፣ ዛሬም የሉም። መጋለጥ አለባቸው። አሁን የምጠራቸው ሰዎች እንደነ ሀቢባ ያሉ መጋለጥ ስላለባቸው ይኸው እየጠራው ነው። እውቅና የምንሰጠው ከዚህ በኋላ ማስተር አብነትን ነው ማለት ነው። ሌላ ከዚህ በኋላ በሚዲያ ቀሰቅስባቸዋለሁ። ለዚች ልጅ ቴንክዩ ቴንክዩ፣ ሀያ በጣም ሰግዳለሁ። ለዚች ልጅ መርዳት ያልቻለ ጌም ተጫዋች ጌመር ቅስቀሳ ይደረግበታል። ጌመሮች ከማናቸው በጣም የሚጫዋቱ እነ ዲሞራ እነ ምናምን የሚባሉ እነ ቤታ ጌመሮች ናቸው። እነዚህ ሰዎች መጥተው አንበሳ ካልዋረዱ ወይ ደግሞ ሌሎች ተከታዮቻቸውን ካረዱ ቅስቀሳ አረግባቸዋለሁ፣ ሌቦች እንደሆኑ አረጋግጣለሁ። ዛሬ እነዚህ ሰዎች መጥተው በዚህ እርዳታ ላይ በተለይ ጎንደሬን የሚሉ ካልተሳተፉ፣ ይህው ህዝቡ እየሰማ ነው ከሚዲያ ላይ ጠፋላቸው። እንደነ ማስተር አብነት ያለ ይቀጥላል ማለት ነው። እናንተ ሌቦች፣ ማስተር እኮ የደቡብ ኢትዮጵያ ልጅ ነው። ኢትዮጵያዊ ስለሆነ ነው ጎን ቁጭ አለው። አያችሁ ልጅቷ እኮ የጎንደር ልጅ ነው። ተመልከቱ። ማስተር ግን የደቡብ ኢትዮጵያ ወንድማችን ነው። ቤኬ የደቡብ ኢትዮጵያ ወንድማችን ነው። እነዚህ ሰዎች መጥተው እዚህ ቁጭ ካሉ ጎንደሬንን እያላችሁ የጎንደርን ቀሚስ ለብሳችሁ የምትውረገረጉ ሲነኳችሁ ደግሞ ጎንደሬ ስለሆን ነው እያላችሁ አማራ ስለሆን ነው እያላችሁ፣ በአማራ ህዝብ የምትደበቁ ሌቦች ከዚህ ዛሬ ጀምሮ እየተከታተልኩ አወድማቸዋሉ። እናንተ ሌቦች፣ ይሄ እየተቆረጠ ነው። ማስተር በጣም ትልቅ አክብሮት አለ። ቤኪ ተሙ በጣም እግዚአብሔር ይስጣችሁ። ቁጭ ብላችሁ እኳ ወገናችሁ ስለሆነች ደማችሁ ስለሆነች ኢትዮጵያዊ ነን ብላችሁ መጣችሁ። የአራት ወር ህፃን ፅንስ ሞቷል በሆዷ ውስጥ ደም ካንሰር ነው። ሰርጀሪ መደረግ አችልም፣ ኬሞ መደረግ አችልም። አራት ቀን ቀርቷታል። ከትናንቱ ዛሬ ብሶባታል። እነዚህ ሰዎች በዚች ህፃን ላይ አንድ አመት ወጣት ላይ ከጨከኑ እውነትም ኢትዮጵያዊ አይደሉም። ከአቢባ ጀምሮ በቃ ይሄ ነው የማስተላልፈው። ቀጥሉ እናንተ። ምናልባት ሞጣዬ፣ እኔም ድንገት ስለገባው አብዘኞቹ ገባው አብዘኞቹ ሰምቷለው ብዬ አላስብም። ማንም ሰው አይቶ አይጨክንም። እውነት ለመናገር ላይቭ ላይ ከፍተው ከሆነ በዚህ ሰዓት ላይ እርዳታ ስራ ላይ እንደተገኘንም ላያዩም ስለሚችሉ ምናልባት ሌላ ቦታ ላይ ላይቭ ከፍተው ከሆኑ ሼር በማድረግ እና ስልክም ካለ በመደወል እንተባበራለን። እውነት ለመናገር ያው ብዙ በመልካም ስራ ላይ ስለሚሳተፉ ዛሬ ባይሳተፉ እንኳን ነገ ጊዜ ሰጥተው ቪዲዮ ይሰራሉ ያግዛለሁ ብዬ ማሰራብነት እንዳንተ ሰው መልካምነት አንተ መልካም ስለሆንክ ነው እያልክ ያለው እንጂ አፄ ቴዎድሮስ ማለት የጎንደር ልጅ ነው። ጠይቋቸዋል በስልክ በምን ጠይቆ አባረውታል። ቴዎድሮስ ይሰማል።